ውድ ቤተሰቦች የተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ እንግዲህ ሩታ ጀግና አይደለችም? ምን ዋናው ጀግናው ማለት ነው እና ለእኔ እኔ እንጃ ማለት ነው። ለኔ ሩታ በጣም ጀግና ሴት ናት። ከጀግናም በላይ እኔ እንጃ ሩታን የሚያክል ሴት እኔ አይቼ አላቅም። ማለት ነው እናንተስ፣ ቤተሰብ እስቲ በአንድ ቃል ግልጻት ማለት ነው። ሩታን ማለት ነው። ሩታ ጀግና ናት ወይስ ጀግና አይደለችም? ጥያቄ ለእናንተ ነው፣ በኮሜንት ላይ ያስቀምጡልኝ። የእኔ መልስ ደግሞ እኔ ከሩታ በላይ ጀግና ሴት አይቼም አላቅም። በጣም ጀግና የምትለይ በቃ መልካም ሴት በላችሁ በቃ ለሩታ እኔ ቃላት እንጃ እንደዚህ አይነት እንኳን ይገድባታል። የማል የማልላት ሴት ናት ማለት ነው። በኔ እንደኔ ማለት ነው። ምክንያቱም ሰው እንደ ሁሉም እንዳስተሳሰቡ ነው። ነገር ግን ለኔ ሩታ በጣም በጣም በጣም ልዩ እህቴ ናት ማለት ነው። ለእናንተም ደግሞ እንደዛው ማለት ነው። እናንተም እርግጠኛ ነኝ ዛሬ ሩታ ጀግና ናት፣ ጀግና ናት የሚል ኮሜንት ነው ማየው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ዝትርፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ እና ውድ ቤተሰቦች ብዙአችሁ ቪዲዮውን ታዩታላችሁ፣ ግን ሰብስክራይ አታረጉም። ለምን ሰብስክራይብ እኮ አይከፈልበትም። ሰብስክራይብ እያረጋችሁ ማለት ነው። እና ይሄ ሩታ ጀግና ናት አይደለችም ብዬ የጠየኩበት ምክንያት ምን እንደሆነ ታውቃላችሁ? ትናንትና ኮሜንቱ ሁሉ በቃ ሩታ ጀግና ናት ታግሳ ሰብራ አድርጋ ለዚህ ደረጃ ደረሰች። ለዚህ ለሚያስደስት ነገር ደረሰች የሚባል ኮሜንት ነበረ፣ እና ያን ምን፣ ዋናው ጀግና ነው እያሉ ነበረ። እኔ እንደኔ እውነት ነው እምላችሁ እኔ በሩታ ቦታ ሆኝ ማለት ነው። እንግዲህ የሩታ ህይወት ከመጀመሪያ ደረጃ አሁን እንጃ መጀመሪያ ቪዲዮ አብርሽና ሩታ ሲመጡ የተከታተላችሁ ሰዎች ታውቃላችሁ ብዬ ተስፋ አድርጋለሁ። እኔ ከዛም በፊት አብርሽን እከታተለዋለሁ፣ ግን ሞር ሩታ ስትመጣ ደግሞ የበለጠ በቃ ቀን በቀን ማለት ነው። እውነቴ ነው ምላችሁ ዩቱበር ሁላቸውም አያቸዋለሁ፣ ግን የአብርሽና የሩታ ቪዲዮ ሩታ ከመጣች ጀምሮ ወላሂ ነው ምላችሁ አንድ ቀን ሽንት ቤት ገብቼ ማይበት ቀን አለ። እሱንም ቪዲዮን አልጨረስም፣ በቃ ምን አለ ሰላም ናቸው በደህና ነገር ነው። ደህና ቪዲዮ ነው የለቀቁት፣ እንዴት ነው ብዬ አሳልፌ አይቼ ደህንነታቸውን ካየሁ በኋላ ቦታውን መልሰው ነው ማለት ነው፣ ሳይለንት አድርጌ ወደ ስራ ይሄዳለሁ። ስራዬ ስጨርስ ደግሞ መጥቼ አያቸዋለሁ ማለት ነው። እና እኔ በዚህ ናክል ነው የምወዳቸው ማለት ነው። ለምን ብትሉ ከመጀመሪያ ጀምሬ አብርሽ እንደማውቀው ሞር፣ እንኳን ሩታ ስትመጣ በቃ እኔ እንጃ፣ በጣም የወደድኳቸው ሩታ ስትመጣ ነው። እውነት ለመናገር አልዋሽም፣ እኔ አብርሽ በፊትም ባቀው ያው ሰውን አልፈራም፣ ሰውን በሰውነቱን ታከብሩታላችሁ እንጂ እዚህ ጋር ነው ዩቲዩበር ስለሆን እኮ ሰውን ፈርቼ አብሽን ወዳለሁ ሩታን ወዳለሁ አይደለም። አልዋሽም፣ እኔ እውነቴ ነው ምላችሁ። እና ሩታ ከመጣች በኋላ ነው በቃ ዩቱብ ራሱ መስራት የጀመርኩት መተንፈስ የጀመርኩት ሩታ ስትሰደብ ሩታ ወደ ነገር ስትሆን ለምን እኔ ሳላግዛትም በማለት ነው የመጣው። እና ይሄ ዩቱብ ደግሞ የሩታ ማስታወሻ ነው ማለት ነው። እና ይህ ነገር ያልኳችሁ ከመጀመሪያ ደረጃ ስለምከታተላት ከመጀመሪያ ጀምሬ ስላየዋት፣ ምን አይነት ህይወት እንዳሳለፈች፣ ምን አይነት ጊዜ እንዳሳለፈች፣ ምን አይነት ትግስት ኖረዋት ሁሉም ነገር በተግባር ተራ በተራ ይሆናል ብላ ብዙ ያሳለፈቻቸው ነገሮች አንድ በአንድ ሳይ ቀሩ ስላየውት ስለተመለከትኩት፣ እና ለእኔ በጣም ጀግና ሴት ናት። እውነቴ ነው ምላቸው ከምንም በላይ ማለት ነው። እኔ እንደ ሩታ ብሆን፣ እውነቴ ነው ምላቸው፣ አንዱ መንገስ ሲበላሽብኝ፣ እንዴ የራሱ ጉዳይ ነው፣ ሌላ ህይወት አለ፣ ለእኔም ደግሞ የተሻለ ነገር ይሰጠኛል ብዬ ወይም አንዱን ትቼ እሄድ ነበርኩ ማለት ነው። አሁንም ደግሞ ድጋሚ ያንን ነገር ሲደጋገመብኝ፣ እኔ በዚህ በልጅነቴ ምን አቃጠለኝ ብዬ የሆነ ነገር ትቼ የሆነ ነገር ለማድረግ ወስናለው እንጂ እንደ ሩታ የመጡትን ነገሮች በሙሉ በቃ ትዕግስት ደስታ አርጋ ሰብር አርጋ ብታለቅስም እንኳን ከአይኗ ያን ሁሉ እንባ ሲወርድ በቃ ዛሬ ቀን ለዚች ደረሳ ደርሳ በማየቴ እኔ በጣም ጎበዝ ናት። እውነቴ ነው የምላችሁ ከምንም በላይ እኔ እንደ ሩታ ሴት አይቼ ማላቀም ማለት ነው። በጣም ትለይብኛለች ለእኔ ትዕግስቷ እውነት። ልክ እንደ ሩታ ትግስት ይኑረን። ትግስት ካለ በነገራችን ላይ በሁሉም ነገር እንደርሳለን። እኔ ሩታ በሆነ አይደለም ሁለት ወር ሶስት ወር ልታገስ። ሌላ ይቅርና የሩታ ጀግንነቷ፣ ሁሉም ያሳለፈችው ነገር ይቅርና ሚዲያ ላይ ስንት ነገር ስትባል ነበረ። በቃ እኔ የበፊት የሄደውን መና መናገራች፣ አልፈልግም እንጂ ከጓደኛ ከቤተሰብ ከብዙ ነገር የተነሳ ማለት ምን ስትባል ነበረ? ምን ስትሰደብ ነበረ? እኔ እውነቴን ነው የምላችሁ ፈነዳ ነበርኩ። አይደለም እንደዚህ ትንሽ ነገር አሁን ስለ ሩታ ራሱ አንዳንድ ነገር ሲናገሩ እኔ ጭስስ እንዴት እንደምል ማለት ነው። ሞር ደግሞ በተለይ ካየዋት በኋላ በቃ ጀግንነቷን እኔ ለሩታ ተናግሪያት አላውቀው ማለት ነው። እና ለእኔ ማለት ሩታ በጣም ጀግና ሴት ናት። እና ብዙም አትቅኑባት ማለት ነው፣ ብዙም አትናገራት። እና እሷን ደረጃ ለመድረስ ያልቻለ ሰው ነው ይሄንን ሁሉ የሚናገረው ማለት ነው። ከዚህ በላይ ሴት ምን አይነት ጀግና ያለ እውነት ከፍቅረኛ ወደ ትዳር ከድዳር ወደ ልጅ እኔ እኔ እንጃ ሰርግ ስንት ነገር። እና በቅርቡ ደግሞ ደስ የሚል ሰርግ አላችሁ፣ ጠብቁ ጠብቁ ማለት ነው። እና እኔ ሩታዬ እኔ እንጃ፣ አላ ይጠብቅልኝ፣ አላ ትልቅ ደረጃ ያድርሳት። አይደለም አሁን እርግዝናው አይደል፣ ወልዳ አቅፋ በቃ እንዴ እንደ እናቶች እንደዚህ አቅፋ እስከምታይ ጨንቆኛል ማለት ነው። እና ልጃቸው ደግሞ አላህ የባረከው ልጅ እያደርግላቸው እንደ ሩታዬ ቆንጆ፣ እንደ ሩታዬ መልካም፣ እንደ ሩታዬ የዋህ፣ እንደ አብርሽ ደግሞ ጀግና አላህ ያደርግላቸው ነው የምለው። እና ሩታ ጀግና ናት፣ እውነት ነው የምላችሁ። አንዳንዴ የምትወዷት በጣም ጀግንነቷን፣ ጎበዝነቷን አምናችሁ የምትቀበሉ ሰዎች አላችሁ ማለት ነው። ግን ይሄ ነው ለማለት ራሳችሁ ለማሸነፍ አው ትክክልና ተሷል፣ ለማለት እኔ እንጃ፣ የሚከብዳችሁ ነገር አለ ማለት ነው። እና ሩታ ማለት እውነት ነው፣ በጣም የምትለይ ሴት ናት። አንበሳ ልጅ ናት። በቃ በምን ቃላት የለንም፣ እኔ እንጃ። እናንተም እንደኔ ለሩታ እንደኔ የምትሆኑ ከኔም የባስ የምትሆኑ እህቶቼ ትኖራላችሁ ብዬ ተስፋ አድርጋለሁ። ደግሞ አላችሁ፣ በተግባርም እያሳያችሁ ነው። ሩታን አንድ ነገር ስትነከባችሁ በቃ ለምን የምትሉት ለምን የሩታን ማንነቷን ስላወቃችሁ፣ ሩታን እጹ ልጅ እንደሆነች መልካም ልጅ እንደሆነች። በቃ አንዳንዴ ካሜራ ላይ የሚደረገው ብቻ አይደለም ማየት ያለብን። ባይ ባይ